አብራችሁ ሆናችሁ ዋናው ነገር እሱ ነው ማለት ነው። እንግዲህ ለሳይድ ሀገር እንድትመለስ ወይም ታስቦ ሊሆን ይችላል ብቻ ምንም አልገባኝም ማለት ነው። ነገር ግን አንቺ ከልጆችሽ ጋር መሆንሽ ትልቅ ነገር ነው ማለት ነው። ከልጆች ጋር መሆንሽ በጣም ደስ ይላል። ዋናው እሱ ነው ማለት ነው። ግን ሱመያ፣ እስከ መቼ ድረስ ሽዋሽ ቤት ትጫወታላችሁ ማለት ነው? እኛ ያልገባን ነገር አለ። ጭራሽ አዳማ ላይ ሂደሽ ቪዲዮ እየሰራሽ ተጣልቻለሁ ከሴድ ጋር ብትይ የሚያምንሽ የለም ማለት ነው። ግን ስሩ፣ እኛ ችግር የለውም ዋናው እናንተ አምናችሁበት እናንተ አስባችሁበት ለምንሰሩት ነገር እኛ ምንም አይደለም ማለት ነው። ግን ክብር ይኖራችሁ ማለት ነው። ለሰው ክብር ይኖራችሁ። ሁለተኛ ደግሞ ለምነ ለነታችሁ ክብር ይኖራችሁ፣ በትዳራችሁ ላይ ተማርቶ ማለት ነው። ምክንያቱም አዩ የሴድ ሚስት እንዳልሆነች እናቃለን። ለምን ብትሉ ኦርቶዶክስ ነች። በቃ ኦርቶዶክስ ነች። ራሱ በእግዚአብሔር እያለች ነበር። ስለዚህ እንዴት የሴር ሚስት ልትሆን ትችላለች? አንቺስ ሰለምት ይለኛል። ሽሺ ማሻላ ብለናል ማለት ነው። አዩ ግን በአርቲዋን ቀጥላ በሱሪ የምትል ልጅ ነች ማለት ነው። እና ምስታይል የሴር ሚስት አይደለችም። ይሄ እንግዲህ ድራማቸው ነው። ቢሆንም እኛ የምንሳደበው እኛ የሆነ ሰው የምንኮን ነው። ኃጢአት አታስገቡን ማለት ነው። እንግዲህ አንዱ ገዳፊ ሆነን አንዱ ስንሳደብ፣ አንዱ ስንመነጭቅ ነው የምንለው ማለት ነው። እና ይሄ ነገር ባታደርጉ የተሻለ ነው ነው ብዬ አስባለሁኝ። መቋጫ ቢኖረው እና አብራቸው ብትሆኑ ላለውኝ ያኔ አብራቸው ብትሆኑ መቋጫው ያገኛል ብዬ ተስፋ ስለማደርግ ማለት ነው። እና የቻናሌ ቤተሰቦች እንግዲህ ትናንት በሰራሁት ቪዲዮ የሱመያ ልጅ እንደተሰረቀች አጎቷ እንደሰረቃት እና እንዳታለላት ነግሬያቸው ነበረ። ነገር ግን ነገሩ ሲራገብ ነገሩ ገኖ ሲታይ ወዲያው ነው ልጇን መለሰላት ማለት ነው። ደስ የሚለው ነገር እሱ ነው። ልጇን መልሶላታል። በጣም ሚስቱ ነይ ብላ እንግዲህ በጣም ተከራክሬው ነበር። ለምንድነው ያመጣው ምናም ብዬትም ስሄድ እንዲመጣ ስሄድ ልጆቹን ሲል እንዲመጣ ብዬ ለመሳቢያ ነው ብሎኛል ምናምን እያለች ነበር ማለት ነው። እንግዲህ ኡመር እራሱ ከጎኗ ነበር። ይሄኛውን እንኳ ባላቀው ማለት ነው። ኡመር አንደኛ የሱመያ ጋርዲ ነው ማለት ነው እንግዲህ አዩ ብታገኘ ያ ሱመያን ብቻዋን ምን ታደርጋታለ? የሚለው ነገር አለ። ደግሞ ሱመያ አለቀልሽ ማለት ነው። አዩ ካገኘችሽ፣ ወይኔ፣ ወይኔ፣ ወይኔ ያቺ ኳፑኒ ዝም ብላነት ወረኛ ናት እንደለቀቀችው እና እንግዲህ ዋናው ነገር እንኳን ተገኘ ልጅ ልጅ ይችላለ ወይ ማለት ነው ሱመያ፣ ዋናው ነገር ደስ የሚለው እሱ ነው። እንግዲህ ታርቃችሁ የምናይበት ሰዓት ቅርብ ይሆናል ብዬ ተስፋ አደርጋለሁ። ሳይድ ኢትዮጵያ አለ እያልሽ ነበረ እሱ ነው ያሰረቀኝ የመነኝ የሚለው አቆኖ ምናምን እያልሽ ነበር። ሁለታችሁም ሽወሽ ወይ ነው የምትጫወቱት ማለት ነው። እኛ ችግር የለውም። ዋናው ነገር አትከፋፉ፣ የከፋ ነገር አትስሩ እንጂ እናንተ ታውቃላችሁ ማለት ነው። ድራማው እንደቀጠለ ነው። እኛም ደግሞ አጨብጫቢዎቹ እንዲያጨበጨብን ነው ማለት ነው። እንግዲህ ሰይድ መጥቶ ኢትዮጵያ ይታረቃሉ አይታረቁም? እንግዲህ እሱን ነው እንግዲህ እሱን አይታችሁ እስከሆነ ማለት ነው። ምንዳለ ታውቃላችሁ፣ ሱመያን ያዙልኝ ነው ያለው ማለት ነው። ሱመያን ጠበቅ አድርጋችሁ ያዙ፣ ምክንያቱም እንዲታመልጣቸው አይፈልጉም ማለት ነው። ከያዟ በኋላ ሰይድ ይመጣል፣ ከዚያ ያገናኟታል ማለት ነው። ለዛ ነው እና ደስ ይላል እንግዲህ እነሱ እየፈመሱ ነው እኛንም ያፈምሱን ማለት ነው። እነሱ እየፈመሱ ሁለት ሶስት ቻናል እየከፈቱ እያሳደጉ ነው። ማሻላ እኛንም ገደፍ አድርጉን እና እንፈምስ ማለት ነው። አብረን እንደግ እንግዲህ እሱም እየበቀደም ብላለች። በእኛ እየሰራችሁ ብዙዎች ተለውጣችኋል እና ትስደቡን ብላለች ማለት ነው። የሚሰደውም የለም የሚኮንናቸውም የለም። ዋናው ነገር እናንተ ሰላማችሁ ይብዛ፣ ዋናው ወደ ሰላማችሁ ተመለሱ ነው የምንለው። አንቺ ክፉ ነገር ሲያገኝሽ ስለማንፈልግ ሌሎቹን እንኮንናለን ማለት ነው። ምክንያቱም ብዙ እናትስ ስትባል ብዙ ነገር ውጣና ውረድ ያጋጥማታል። ከዛ መካከል እንግዲህ አንቺ እያሳለፍሽ ያለው ነገር እና ቃለ ማለት ነው፣ በልጆችሽ ሆኖም ግን በቃ እኛ ደስ የሚለን ነገር አብራችሁ ስትሆኑ ነው እና ታርቃችሁ ሰሄድ ጋራ ብናያቸው ደስ ይለናል ማለት ነው ሱመያችን ያን ነገር ብታደርግ ምንኛ ደስ እንደሚለን ማለት ነው ዋናው ነገር እንኳን ደስ ያለሽ ልጅሽ ተገኛችልሽ ልጅ ልጆች እና ጠበቅ አድርግሻዥ ማለት ነው ማንንም አትመኝም ሁለተኛ ደግሞ ካርታው ምናምን የምትይው እንግዲህ ራሱ የገዛችው ካርታ ከሆነ ማንም ሊወስድብሽ አይችልም ሰሄድ የገዛው ከሆነ እንግዲህ ያንንም ቀስበሽ እደርስበታለች ማለት ነው አዩ እንዳትሰማ አዩ ከሰማች አለቀለሽ ማለት ነው አዩ እንደሆነች ቀማ ነች በቃ መዝረፍ ነው የምትፈልገው ማለት ነውና ያ ነገር እንዳያጋጥምሽ ተጠንቀቂ ነው የምንልሽ ማለት ነው። ዋናው ነገር እንኳን ደስ ያለሽ። ሴር ደግሞ ቪዲዮ እንደሚሰራ ተስፋ አደርጋለሁ። ወደ ኢትዮጵያ መጥቶ እንግዲህ አብረን የምናየው ይሆናል። ውድና የተከበራቸው የቻናል የቤተሰቦች ላይክ፣ ሸር፣ ሰብስክራይ ማድረግ አበረታቱ። የሰላማችሁ ብዙት ይበረስ ነው ማሊክ ረቱላ በረካቱ